እባክህ ፈጣሪ እቺን ግጥም ሰማኝ፣ ከጸሎቴ እኩል ቀልቤን ልቤን ስቼ ስጣደፍ፣ ስቸኩል፣ የትም ብደናቅ ልውደቅ ባንተ በኩል ይላል የመጀመሪያው። እሺ ሌላኛው ደግሞ ያንን ታክያለሽ የሚለው እናምጣላችሁ። ያንን ታክያለሽ፣ ይሄን ታክያለሽ ልቤ ውስጥ የተለቀውን አፌ ላይ የተለቀውን ቃል ታክያለሽ ልቤ ላይ የበቀለውን ደስታ ቃል የማይንጠራረበትን ዜማ የማይገኝለትን ስሜት ታክያለሽ እየተያየን ስቅያለሽ አንዳች ደስታ ገጻችን ላይ ሲፈነዳ ዝምታችን ውስጥ ያለውን ቅጽፈት ታክያለሽ ገና ልክ ፀሐይ እንደነካት የአበባ ክንፍ ለመዘርጋት የተንጠራራችሁን ያህል ያንን ምትሀት ታከያለሽ የአባ ጨጓሬ እጭ ቢራቢሮ የሆነባትን ህይወት ወደ ውበት የተለወጠባትን ያቺን ሚስጥር ታክያለሽ። ከህይወት ትንሽ ስለበለጠሽ፣ ከሞት ብዙ ስለሸሸሽ፣ ልቤ ላይ የታመመውን፣ አፌ ላይ የታተመውን ይህን ግጥም ታክያለሽ።

ዳንኪራ ቦካታ ቦምባታ ግርግር ጫጫታ ነገር ማኪያቱ የቆንጆ ሴት ከንፈር ሲቀራረብ ተፈለግኩ ብዬ ሰው ጠራኝ ብዬ ራሴን ገፍትሬ ራሴን ቀጥሬ ወደ ቤቴ ምበር ጫማኝ ከበሬ መወራውር ካልጌ ተራሴ ስር ቀስቀስ ሙዚቃ ነገር ከፍቺ ከራሴ ሐሳብን መቀበር። ያድሜ ላይ ሰው ሁሉ ጓጉቶ፣ መንገድ ተዘጋጅቶ፣ ጉዞ ተዘጋጅቶ፣ ስንቅ ተዘጋጅቶ፣ ጠጅ ተይዞ፣ ቆሎ ተይዞ፣ ባጋጣሚ ምክንያት ባለቀ ሰዓት ጉዞ ተሰርዟል ሲባል ፈገግ የሚያስብ ነኝ ያድሜ ላይ ብዙ የፈረሱ ህልሞች ከአመድ የገቡ፣ ከምስጥ ጉድጓድ ይጠበቡ ሰው እየቀነሱ ሰው እየቀነሰ አነስ ስል ገስፍ የሚገል ያድሜ ላይ ሴት ቀጠሬ ከወንበሬ ስደርስ ተነስቼ ስሜ ከወጠራት ልብስ ዳሌ ይልቅ ህልሟ የሚስበኝ የአድሜ ላይ ትርጉም በሌለው አለም ትርጉም የምፈልግ የክብ ጉዞ የምስብ ጠፍቼ ስለ መገኘት የማስብ የአድሜ ላይ የሲሲፈርስን እርግማን ኑሮ ያደርጌ የተቀበልኩ ለራሴው እርድ ቢላ ስዬ ያቀረብኩ በመሞቱት የምቀና መኖር የሚያስፈራኝ የዕድሜ ላይ ብናኝ መሆኑ የገባኝ አዋራ መሆኑ የገባኝ አውራ ነኝ የምል ከመሞት ይልቅ መኖር የሚያስፈራኝ። ሰው ያደረገው የሚያስጠላኝ ራሴው ያደረግኩት የሚያስጠላኝ በትልቁ ተጋድሜ ትንሹ ነገር የሚያስፈራኝ የእድሜ ላይ የራሴን ሕይወት ማሳመር ባልችል ለማበላሸት የማላንስ ካደረግኩት ይልቅ የማደርገው የሚያጓጓኝ የማያጓጓኝ ይቅር እንዴ ላርገው እንዴ ልሂድ እንዴ ልምጣ እንዴ ላግባ እንዴ ልውለድ እንዴ ልሙት እንዴ የሚያስብለኝ የማያስብለኝ የእድሜ ላይ ይላል። አመሰግናለሁ።